ንጉስ ቢሆን የባሰበት በቂም ነው፣ መቶ የሚጨፈጭፈው ሰው ሌሎቹንም ቤተሰብ ሰላም ይነሳል። ከብልጽግና የባሰ ሴጣን ነው የሚመጣው። ለዚህም ማንም አይደግፋችሁ፣ ማንም አያዋጣችሁ። ከዛ ውጡና እንደ ኢትዮጵያ ኑ። ይሄ መንግስት እንዲወርድ ሆነ የምትፈልጉት፣ ይሄ መንግስት ነቅለን እንድንጥለው ከፈለጋችሁ አላማችን አንድ ይሁን። እንዲወድቅ ሆነ የምትፈልጉት በብሔርተኝነት የሚመጣ ጦርነትና አመፅ በብሔርተኝነት የሚመጣ አድማና ሰላማዊ ሰልፍ የትም አደርስም። ከአሁን በፊት ኦሮሞዎች አገኙ እንዴ ስልጣን? ሸኔና ጃልመሮ እያሉ ጅዋርና ለማ እያሉ እንደዛ አገኙ እንዴ ስልጣን? አላገኙም። አብይ በአቋራጭ ገብቶ ነው እንደዚህ ጉድ ያደረግ፣ ይህ ማይረባ ሰው። ስለዚህ ስሜታዊነታችሁን ቀዝቀዝ አልኩት። ተረጋሉ መጀመሪያ ራሳችሁን መቆጣጠር ጀምሩ። ከስሜታዊነት ወጣ ብሉ። አንድነትን እንፍጠር። አንድነት መንፈሳዊነት ነው። አንድነት ፍቅር ነው። አንድነት ሕብረት ነው። አንድነት ሰላም ነው። ሌሎቹንን ብሔሮች የማስተባበር ስራ እንስራ። ለውጥ የምትፈልጉ ከሆነ ይሄ መንግስት እውነተኛ ቀላል መልሶ አማራ ይምጣ፣ ትግሬ ጠሚ ይሁን ማይረባ አስተሳሰቡ፣ የህፃን ልጅ አስተሳሰብ። እንዲሁ ልጅ እንኳን እንደዚህ ዘረኛ ይሆን? በዚህ ደረጃ መንፈሳችሁ መበሻቀጥ፣ አስተሳሰባችሁ እንደዚህ መሆን ይገርማል። እግዚአብሔርን የማጥፈሩ ሴጣን መጣ ኢትዮጵያ ውስጥ። አዎ፣ ግን አብይ ብቻ አይደለም ሰይጣን፣ ካድሬ ብቻ አይደለም፣ ሁሉም ሴጣን ሆኗል። አንዋሽ አማራም ሴጣን ሆኗል፣ ትግሬም ሴጣን ሆኗል፣ ኑራጌም ሴጣን ሆኗል። የአዲስ አበባ ልጅ ሁሉም ነው ሴጣን ነው አብይ ብቻ አይደለም፣ ግን ይህ ሴጣን እሱ ያስተላለፉ ህዝቡን መጥፎ መንግስት መጥፎ ህዝብ ይፈጥራል። እውነቴን ነው የምነግራችሁ። ነቢያችን ሲጋት መጥፎ ለጨምር ለጨምርላት አንድ ነገር በዛው ለሷ አሁን እየጠየቀች አዎ እ የታጠቁ ኃይሎች ነው ያሉትኝ። ከመጣ ማን ይገዛል የሚለው አሁን የኢትዮጵያ ህዝብ አሁን ካለበት ችግር አንጻር እኔ የታጠቁ ኃይሎች ገብተው የባሰ እልቂት ምናምን ምናምን ነው የሚሆነው። ምክንያቱም አማራው ቢመጣ የማይፈልገው ሌላ ህዝብ አለ። ኖ አንተ እንድትገዛኝ አልፈልግም የሚል ህዝብ አለ። ትግሬውን ቢመጣ እንደዛ። አት ዘ ሴም ታይም ኦሮሞም እንዲቀጥል ማለት ማንም አይፈልግም። ስለዚህ ምንድነው የሚሆነው? ህዝቡ አንዱ ሆኖ ግን ይህንን መንግስት ቢጥል የሽግግር መንግስት ይመሰረታል። ትራንዚሽናል ገቨርንመንቱ ከተመሰረተ በኋላ ይሄ ትራንዚሽናል ገቨርንመንት ኮንሰርን የሚያደርገው የህዝብን ጉዳይ ብቻ ነው። የፖለቲካ ፓርቲዎች ሳይሆን የህዝብን ጉዳይ ብቻ ለህዝብ ጉዳይ ብቻ ኮንሰርን ያደረገ በህዝቡ የተመረጠ የሽግግር መንግስት ወይም ደግሞ ትራንዚሽናል ገቨርመንት ይመሰረታል። ከዛ በኋላ በስነ ስርዓት ዩኒቲው ካለ ስነ ስርዓት ባለው መልኩ ሌጋል ሌጋሊ ምርጫ ተደርጎ ህዝብን የሚወክል አንድነትን የማይበታትን መንግስት እንዲመሰረት ይሰራል። ህዝቡ እንደ ህዝብ ይሄን ግን ማድረግ የምንችለው እኔ አንቺ እንትና እንትና እንትና ተሰባስበን ነው ማድረግ የምንችለው። ካልሆነ የፋኖ ኃይል ቢመጣ አዲስ አበባ ላይ መጥቶ ምናልባት አማራው ሊቀበለው ይችላል። ኦሮሞ ግን ጥያቄ ያለኝ አልፈልግም ሊል ይችላል። ስለዚህ ሌላ እልቂት ነው የሚሆነው ማለት ነው። አደ ሴም ታይም የትግራዩ ኃይል ቢመጣ ኖ፣ ሌሎቹን ብሄሮች ደግሞ ኖ፣ እኛ እንድትገዛን አንፈልግም ምክንያቱም የትግራይን መብት ታስከብርን የመጣው የሚል አይነት ሪኮንሲደሬሽን ስለሚኖር፣ ስለዚህ የሚሆነው ምንድን ነው? በአንድነት አብይን ጥሎ ዩኒቲ ኢዝ ስትሬንግዝ የሚልን እንትን ይዘን መነሻ ይዘን ቤዝመንት ይዘን ከጣልም በኋላ ትራንዚሽናል ገቨርመንት ይመሰረታል። ከዛ ህዝቡ የምርጫው ጊዜ ሲደርስ ህዝቡ ሌጋሊ ኢንተርናሽናል ኮሚኒቲዎች ገብተውበት ምርጫ አካሂዶ ሀገር እንድትቀጥል ይደረጋል። ዳስት ተግባብተን ከሆነ ረቂቋ ምናልባት ተረድቼሽ ከሆነ ማለት ነው። እንደዛ ነው የሚሆነው። ተረድቻቸዋለሁ እኮ ነገር ግን አሁን ይህንን ነገር አንድነቱን ለማምጣት በጣም ከባድ ነው። በጣም በጣም ሁላችንም እኮ የምንተዋወቀው ጨዋታ ነው። ጎረቤት ለጎረቤት ተደፋፍጦ ቁጭ ብሎ ጊዜ ፍጀው ላይ የደረሰበት ጊዜ ነው እንደምናውቀው አንዱ የኔ ዘር ቢመጣ ብሎ ብዙ ጠላቶች አስቀምጧል። ይታወቃል፣ አንተ በጣም የምታውቀው ጉዳይ ነው። በተለይ ፍቅር ሲዝም በሚለን ለማጣቀኝ ትችላለ። ግን አንተ ክፍለ ከተማ እየሰራህ እያለ የምታውቀው ጨዋታ ነው። ሁሉም በየብሄሩ ተሰግስጎ ቀንና ጊዜ እየተጠባበቀ ፣ አሁን ይሄ አንድነት ለኔ በጣም ከባድ ረጅም እድሜ ምናልባት ልጆቻችን የልጅ ልጆቻችን እንጂ እኛ የምንደርስበት ጊዜ አይመስለኝም። ማለት ህልም ነው ረቂቅ። አንድ ጊዜ አንድ ጊዜ ላስወጣሽ። ምክንያቱም አንደኛው ነገር የማይቻል ነገር የለም፣ አንድ ነገር የማይቻል እዚህ ምድር የለም። አንድነት ነው እኮ የምናመጣው። ምን መሰላቸው? እስቲ ብሔርተኝነትህን አቁምና እንዴት አንድነት እንደማይመጣ ታይዋለህ። ያለበትን ዘረኝነት አቁም። እንዴት እንደማይመጣ ታየዋለህ። በጣም ቀላል ነው። ሁለተኛ ደግሞ ነገሮችን ቀላል ነው ብላችሁ እምነት ይኖራችሁ እምነት የሌለው ህዝብ ተፈጥሯል። ለዛ ነው፣ በሁሉ ነገር ላይ ትንንሽ ነገር ስለምታስቡ የማይቻል ነገር ስለም ይቻላል። ዘረኝነት ላይ ትኩረት ታደርጋለህ። ይሄ መንግስት ዘረኛ ነው፣ አንተም ዘረኛ የሆንክ ነው። ምክንያቱም እሱ በፋይናንሻሉ በምኑ በምኑ በምኑ ተጽዕኖ ስለፈጠረ እታች ያለውም ዘረኛ ይሆናል። አንተ ያንን ተጽዕኖ አታዳምጥ አንድነት ፍጥር። ከዛ አመፅ እናስነሳለን በቀላል እንጥለዋለን። ወይ በእናታችሁ እስኪ አንድ ጥያቄ ልጠይቅ። ፍቅር ይዝም። በእናት ይቅርታ በጣም የሁለታችሁንም ሀሳብ ውድጅ ዋለሁኝ። በነገራችን ላይ እዚህ ጋ ሁላችሁንም አክብሬ ነው የምለው፣ ግን አንድ ጥያቄ አለኝ። የሚገርማችሁ ነገር እኔ የምኖረው አሁን በዚህ በኦሮሚያ ክልል ውስጥ ነው የምኖረው ከትምህርት ቤት እስቲል እንደዚህ ብለ ደግሞ ዘረኛ እንዳትሩኝ ግን ከታችኛው ዋጋ የከፈለ በነገራቸው ዋጋ የከፈለም አለ። ከታች ከትምህርት ቤት እስቲል ከትምህርት ቤት ጀምሮ የሚገርማችሁ ዘረኝነትን እያስተማሩ ነው። እኔ የምኖረው ኦሮሚያ ክልል ውስጥ ነው። የአማራ ተወላጅ ወላጅ ነኝ። በእርግጥ በአባቴ የኦሮሞ ዘር አለኝ። ግን ከታች ከህፃናቶቹ ጀምሮ የኢትዮጵያ መዝሙር አይዘመርም። በሃይ ስኩል ደረጃ ነው እምላችሁ፣ እግዚአብሔር ምስክሬ ነው እምላችሁ። እና እንደዚህ አይነት ትውልድንም እያመከንን እያመከንን ያለነው ስለዚህ አሁን የቱ ጋ ነው የሚለው አንተ እናንተ ሁለታችሁ በተለይ ፍቅሬ ይዝም እና ልጁ የምትሉት ነገር እግዚአብሔርን የሚያስማማ የሚያግባባ ነው በእርግጥ ዋጋም ተከፍሎ ቢሆን ሰላም ይሻላል እና ከታች ከታች ከታች ከመሰረት ከታች ነው እያስተማረ ያሉት ከታች የኢትዮጵያ መዝሙ ጨርሶ አይዘመርም። እንግዲህ ያስቡት ምን ማለት ነው ይሄ እንግዲህ ዘረኝነት ማለትን እንግዲህ እዝጋዩት እንደ ሀገር ኢትዮጵያን የመሰለች ሀገር ይዘን ስለ ኢትዮጵያ የማይዘመር ከሆነ ስለ ኢትዮጵያ የማይቀነቀን ከሆነ ታዲያ ምኑ ጋር ነው ሰላም የሚመጣው? ምኑ ጋር ነው ሰላም ልናመጣ የምንችለው? እና የሁለታችሁንም ሀሳብ ወድጀዋለሁ። እኔ ያለው የሰማሁትን ያየሁትን የነገርኳችሁ በጣም የማመሰግነው ማለት ነው። ሁላችንም በአንተም ትክክል ነው ተገንዝበል፣ ሁላችንም ተገንዝበናል። በቃ ሙሉ ለሙሉ ይህ መንግስት የኦሮሞ ስርዓት ነው እየሰራ ያለው። በቃ ሁሉ ነገር ላይ ውሸት ግልጽ ነው። አሁን እኛ እኛም ተነስተን የአማራ ስርዓት የጉራጌ ስርዓት የትግሪ ስርዓት የምናምን የምትሉ ከሆነ ዋጋ የለውም። ምንም ለውጡ ቢመጣ አይስበር ኦፕን ሆኖ ለውጡ ቢመጣ እራሱ ፈቃደኛ አልመኝም። ዞሮ ዞሮ ከዛ አስተሳሰብ እንውጣና ማንም ሰው መንግስት ሊሆን ይችላል። ግን ብሄሩንና እና ሃይማኖቱን ሳይሆን ህዝባዊ ማንነት፣ አገራዊ ማንነት ህግና እንጂ የሚተገብረው ብሄር እና ሃይማኖት አይደለም። አሁን ይህ ችግር የፈጠረብን ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል የሚል ስርዓት ራሱ ካልተናደ በስተቀር ይህ ችግር መቼም አለ። ስርዓቱ መናድ አለበት። ህገ መንግስቱ አብይ ብቻ አይደለም፣ ህገ መንግስቱን ጨምር። ስለዚህ በዚህ የሚያምን ኢትዮጵያውያን አንድ ንሁን፣ ከዛ በኋላ አዲስ ህገ መንግስት እንዲፈጠር ትልቅ የሆነ ነውጥ እና አመፅ ከመጣ አይችሉትም። በብሄር የተደራጁ ስለሆኑ እነሱ በንዴ ነው አመዳቸው ቡን የሚለው። ስለዚህ ለምንድን ነው የማትተባበሩት? ለምን አንዳንዱ አንዱ ነው። ያ ነቢያችን ትክክል ነው ያሉት ገነት ቀጥይ ሰላም እንዴት ፍቅር ሲዝም በጣም ነው የማደንቀው። ባለፈውም ብዙ ጊዜ የተናገራቸው ብዙ ጊዜ ነው የምከታተለው እና በጣም ነው የማደንቃቸው። እውነታች ነው የምትሉት ሁሉ እውነታች ነው። በጣም ህዝብ የኢትዮጵያ ህዝብ ተቸግረን ነው ያለው ላይ ያለንም ሰርተን አገራችን ልንገባ ፈርተናል። ቤተሰብ ልናይ ፈርተናል። በቃ መንግስትን ወርዶ ሰላም ህዝቡ ትንሽ ባይሆን ይሄንስ ማናታችን ነው። እና በጣም ነው የማደንቃችሁ። ብዙ አላውራ እናንተ ስለገለጻችሁት ከታችሁኛ አዳምጣችኋለሁ። ፍቅር ጽይስም ደግሞ በጣም ነው ማደንቅ። ሃይማኖታችን የተለያየም ቢሆን በጣም ነው ማደንቀው በሰራችሁ ስራ ባለፈው እከታተለዋለሁ በደንብ። ቆይ ቆይ ቆይ ሚቲያዝ የቤት ወግ እንደዚህ አይደለም። አንድ ጊዜ ማንቺ ሚቲያዝ አ ያጅ ሰላም ነው። እና ሼር ኮፒ ሊንክ ምናምን እያደረጋችሁ ከዛ ደግሞ ቤቱን በጊፍት እንትን አድርጉ፣ አግዙት ላይክ ይሄ ቆይሽዊዝዬ አንድ ጊዜ ከዛ ትቀጥላለህ። ሀሳብን ስትቀጥል በዛው ትሰጣለህ፣ ሀሳብን ትሰጣለህ። በተቻላችሁ መጠን ይሄ አልጎሪዝሙ ምን እንትን እንደዛ ስለሆነ ጊፍት ምናምን ነገር እንትን በሉ። ታፕ ታፕ፣ ሼር ኮፒ ሊንክ እያደረጋችሁ ምክንያቱም ይሄ ቤት ያው እንደምታዩት አንድነትን የኢትዮጵያን ሕዝብ ወደ አንድ ለማምጣት አንድ የሆነ ኮመን የሆነ ሳይኮሎጂካል ሜካፕ ያለው ማህበረሰብ እንዲፈጠር አሁን ባለው ዲክታተር መንግስት ከዚህ በኋላ መገዛት ማቆም አለበት። እርስ በርስ እየተገዳደልን መቀጠል የለብንም። ሶሻል ፋብሪኬሽናችንን በጣጥሶታል፣ ይሄ ማህበራዊ መስተጋብራችንን በጣጥሶታል የሚል አይዲያ ይዘን ነው እየተወራ ያለው። ቤቱን በደንብ በጊፍት በምናምን በጊፍት በምናምን ሼር ኮፒ ሊንክ እያደረጋችሁ ታፕታፕ አድርጉ። ከዛ ሀሳብ ያላችሁ ሰዎች ገብታችሁ ደግሞ፣ ልክ ስትገቡ ሜቲያችሁን ያዙ፣ ሳሁ ሀሳብ እየሰጠ ስለምትረብሹ ሚዩታችሁን ይዛችሁ በስነ ስርዓት ደቂቃ እየወሰዳችሁ እንትን በሉ። ሶስት ደቂቃ አለ። እንትና ማን ነው ዊዝ ቀጥል። ከዛ ከዊዝ ቀጥሎ ማንቼት ቀጣል። ማንቼት ቀጥላለ። ከማንቼት ቀጥሎ ቦልት ቀጥላለ። እሺ፣ ካፒቴን አመሰግናለሁ። እኔ የምልህ አይ እዚህ ጋር ቁጭ ብሎ ሰው 425 ሰው አለ ቁጭ ብሎ ከሚያይ ታፕ ታፕ እያደረገ ኮፒ ሊንክ ለይና ይሄን ሀሳብ እኛ ጋር ያለውን ሀሳብ ለህዝቡ ምን ሊደርስ ያን ማድረግ አለበት ልን ነው ጊፍት ያለው ደግሞ ጊፍት መስጠት አሁን ለምሳሌ እኔ ሰጥቼ ነው የገባሁት። እንደዛ ብናደርግ ነብያችንንም እንደግፈዋለን። እንደ ሀሳብ የሚለው ነው። ካፒቴን አመሰግናለሁ። እሺ ቴንኩ ቴንኩ ዊዚ፣ እና መሰግናለን። ማንቼ ይቀጥል። እሺ አመሰግናለሁ። ፍቅሪስ ምንም ስላገኘሁት በጣም ደስ ብሎኛል። በረከቱ ይደርብኝ። ሌሎቻችሁም እንዴት ሰነበታችሁ? እንዲቀረማችሁ እኔ የምናገረው ሀሳብ እንደ ሰው ይህንን አሁን እየደረሰብን ያለውን መከራ በሁሉም ህዝብ ላይ እከሌ እከሌ እከሌ የምለው ነገር የለም። በሁሉም ህዝብ ላይ መከራ ነው እየደረሰ ያለውና ይህን መከራ የምንመክተው አንድ ስንሆን ነው። እንደ ኢትዮጵያ ህዝብ በአንድ መንፈስ ለሀገራችን ህልውና ስንቆም ነውና ሁላችንም ለሰላም፣ ለአንድነት ተስፋ ቆርጠን መቆም አለብን። አሁን በአርሲ አካባቢም እየተደረገ ያለው ነገር ግድያው እንደቀጠለ ነው። ይሄ ነገር የሚቆምበትን መንገድ ሁላችንም የመፍትሄ አካል መሆን መቻል አለብን። መፍትሄ መፈለግ መቻል አለብን። ትላንትና ወደ ዘጠኝ ሰው ነው የሞተው አርሲ አካባቢ። እባካችሁ ድረሱልን እና ድምጹኑን ድምጽ ከመሆን ወደኋላ እንዳትሉ እላለሁ። አመሰግናለሁ። ቀጣይ ደግሞ ማን? እናመሰግናለን። በነገራችን ላይ ይሄ እንዲቀር ነው አሁን አሁን ይሄ ትግል መታገል አለብን እያለን ያለ ነው። አርሲ ላይ የሚሞተው ኦርቶዶክስ የሆነ ቦታ ላይ የሚሞት ሙስሊም የሆነ ቦታ በብሔሩ ምክንያት በሃይማኖቱ ምክንያት መሞት መቆም መቻል አለበት። ይሄ ነገር የሚቆመው ደግሞ ሁላችንም አንድ ስንሆን፣ ኮመን የሆነ ግራውንዳችንን ኢትዮጵያን ካደረግን ብቻ ነው። በጣም በጣም ድምጽ ሁሉም ሰምተናል። በጣም ያሳዝናል። ይሄ አዲስ አይደለም፣ ዛሬ አይደለም። ሙስሊሙ ክርስቲያኑ ዛሬ አይደለም መሞት የጀመረው ቆይቷል። ሰባት አመት ሞልቶታል፣ ስምንት ዓመት ሞልቶታል ሲጨፈጨፍ በየቦታው በየአድባሩ በየቤተክርስቲያኑ በየመስጊዱ ሰው እየተጨፈጨፈ ነው ያለው። ሃይማኖቱ እየተመረጠ ብሔሩ እየተመረጠ ሙስሊምና ክርስቲያን ነህ እየተባለ ትግሬና አማራና ኦሮሞ ነህ እየተባለ እየተገደለ ነው ያለው። ይታወቃል ማንቼም የትን ያዛ አንድ ጊዜ ስለዚህ ስለዚህ ምን ለማለት ነው፣ ይሄ ነገር እንዲቀር እርስ በርስ መገዳደል። እርስ በርስ ወንድም ወንድሙን ነው እያረደ ያለው እኮ። አርሲ ላይ የተደረገው አሁን እንደዛ ነው። ወንድም ወንድሙን ነው እያረደ ያለው። አሁን በጣም የሚገርመው ነገር ሞት ኖርማል ሆኗል። ኖርማል ሰው ታርዶ ሞተ ቢባል ኧረ እባክህ ነው የሚባለው። አሁን ኢትዮጵያ ውስጥ እኮ በጣም የሚገርማችሁ ነገር እኮ ኖርማል ሆኗል። ኖርማል አለማምደውናል። እነዚህ ፖለቲከኞች፣ እነዚህ ኤሊቶች ይህንን ነገር እንድንለማመደው ክፋትን አለማምደውን አሁን ምንድን ነው የሞት ያገዳደሉ፣ ወክረዝም ሰላም ይሁንልህ፣ እንዴት ነህ? አማን ነው አላህ ይመስገን። ይገርም ነው እንዴ ወይ እና ሰው ሀሳብ ላይ እስኪያትግቡ፣ የሰው ሀሳብ አትስረቁ፣ አትብትኑ። እና ምን ልልህ ፈልጌ ነው ማንቼ፣ ይኸው በየቦታው ያለውን መገዳደልና መቆሳሰል እሱ ነገር እንዲቀር ነው አሁን አንድነታችንን አጠናክረን ይሄ ሰውዬ በህዝባዊ አመጽ መገልበጥ መቻል አለበት እያልን ያለን ስለዚህ አርሲ ላይ ኦሮሚያ ላይ ወለጋ ላይ በየቦታው አማራ ክልል ባህር ዳር ላይ እየተጨፈጨፈ ነው ህዝብ። እንደ ህዝብ የኢትዮጵያን ህዝብ ህልውና ሲይዞ ከኢንተርናሽናል ሞኔተሪ ፈንድ እና ወርልድ ባንክ ላይ ብድር ተበድሮ የኢትዮጵያን ህዝብ ማጥፊያ ደግሞ ድሮን እና መትረየስ እየገዛ ህዝቡን እየጨፈጨፈው ነው። ይሄ መንግስት በቃ ሊባል ይገባል። ስለዚህ እንደዚህ አይነት ነገሮች እንዲቆሙ ነው ዋና አላማችን ለማለት ነው። ማንቺ ቀጥል ዳንኤል